ሀቢባ፣ እንዴት ነሽ? እግዚአብሔር ይመስገን። አስተማሪ ታሪክ ነበረኝ። አሁን ማቅረብ እችላለሁ ወይስ ሌላ ጊዜ? ማስረጃው ያው የተጻጻፍ ነው ፎቶ ምናምን የተላላክ ነውም ስላለ ለሌላ ሰውም የብር ማጭበርበር ነው ማለት እንደዚህ በፍቅረኛ አይነት ነገር አድርገው የብር ጠይቀውኝ ይህን ያህል አሁን ከሰጠሽኝ ይህን ያህል አድርጌ መልስ እልሻለሁ አይነት ነገር ነው እና ያው ለሌላ ትምህርት ይሆናል ብዬ ነው እንጂ እኔ አልተበላውም ዞሮ እና ሄል ነግርሽ ነበር ሰውየውን የተዋወኩት ማለት እንትን ቲክቶክ ላይ ነው። የጻፈልኝ ማለት ነው። ከዛ ቲክቶክ ላይ በጣም እንዲሁ ባለሽበት እንትን ነው። የውጭ ዜጋ ነው። አላቅም፣ ኖርማሊ የውጭ ዜጋ ይሁን ፕሮፋይሉ በእንትን ይሄ ነጭ ነው እና እንዲሁ ባለሽበት ሁኔታ በጣም አሪፍ ነገር ነው የምታቀርቢው፣ አድናቂሽ ነኝ። ጥሩ ነገር እንደሚገጥምሽ ተስፋ አድርጋለሁ አይነት ነገር ላከልኝ። ከዛ በኋላ ከሁለት ቀን ከሶስት ቀን በኋላ ቴንክስ ብዬ መለስኩለት። ከዛ ያው ማወራሽ ታሪኩ በእንግሊዘኛ ነው ቴክስቱ ማለት ነው፣ ሙሉ ያው ለሰው እንዲገባው ኖርማሊ እንትን ብዬሽ ጀነራል አድርጌ ነው የምነግርሽ ማለት ነው። ከዛ ቴንክስ ካልኩት በኋላ ናይስ ቱ ሚት ዩ አለኝ። ኦኬ። ከዛ በኋላ ያው እንትን ስማችን ምናምን አወራን፣ ያው ማውራት ጀመረን ማለት ነው። ከዛ ማውራት ጀመረን። ዩኤስ ነው የምኖረው አለኝ። ኦኬ። ዩኤስ ቴክሳስ ነው የምኖረው አለ። ከዛ በኋላ በጣም ምንድን ነው ይሄ የ ቤተሰቦቼ ሙሉ ቴክሳስ ውስጥ አንድ ስቴት አላቸው። ስቴት ምን እንደሆነ ታውቂያለሽ አለኝ። አይ አላቅም አልኩት። ከዛ ስቴት ማለት ትልቅ በጣም ትልቅ ቦታ ነው፣ ሰፊ ቦታ ነው፣ ብዙ ብዙ አንድ ከተማ የሚያክል ነው ምናምን አለኝ። ከዛ እሺ አልኩ፣ ምንም አልጠየቅኩትም በዚህ ሁሉ መሀል። ከዛ እንደዛ ካልኩ በኋላ ሚስት አግብቼ ደግሞ ሚስቴ አንድ ልጅ ወልዳልኝ ሞተች። ቤተሰቦቼ ሞቱ። ንብረቴ ምናምን ማኔጅ የሚያደርግልኝ በጣም የልቤ ምለው ሰው ያስፈልገኛል። በጣም ብዙ ሰው እንትን ብያለው፣ ግን ሁሉ ሰው ለሀብቴ ብቻ ነው የሚቀርበኝ ምናምን አለ። ከዛ እሺ ታዲያ ለምን ሌላ አታገባ ምናምን ስለው ሁሉም ለሀብቴ ስለሆነ ምንም ላምናቸው አልቻልኩም፣ ሁሉንም ምናምን አለ። ከዛ በኋላ ከዛ ምን አለኝ? አዎ እንትኖቹን ይሄ ዶክመንቶቹ ምናምን ላንቺ ብቻ ነው የማሳየው ይሄ ሁሉ አለ። ከዛ የሆነ ዶክመንቶች የመሬት ምናምን ብቻ የተቆራረጠ ነገር ነው ላከልኝ። እና እኔ ምን ያደርግልኛል፣ ለምን ታሳየኛለ ስለው አይ እንዲሁ ሳይሽ በቃ ስላመንኩሽ ነው ምናምን አለ። እንዴት ታምነኛለ ምናምን አልኩኝ። ከዛ በኋላ አይ አመንኩሽ በቃ ምናምን አለ። ኦኬ፣ ችግር የለውም ለሌላ ሰው ግን ለማንም እንዳታሳየ አለ። እሺ አልኩት። ግን ልጄ በጣም ናፍቃኛለች። እኔ ሌላ ቦታ ነው ያለሁት፣ አርሚ ውስጥ ነው የምሰራው ምንድን ነው ፒስ አግሪመንት፣ ሰላም የማስፈን አግሪመንት ለማድረግ እኔ ሌላ ከተማ ነው ያለሁት፣ ልጄ ብቻዋን ነች። ስልኬ ራሱ ሊዘጋ ነው ምናምን ማለት ጀመረ። ከዛ በኋላ አንድ ይህ ሁሉ የሚሆነው በጣም ብዙ አውርተናል። ያው አጠር አጠር አድርጌ ነው ምነግሪሽ ማለት ነው። ከዛ በኋላ እንደዛ ካለ በኋላ ሞግዚት ጋነች ምናምን ልጄ በጣም ናፍቃኛለች ምናምን አለ። ታዲያ አትደውልላት ወይ ምናምን ስለው ስልኬ ሊዘጋ ትንሽ ቀን ነው የቀረው አለኝ። ግን ሞግዚት ጋር ከምታደርግ ልጅህ፣ ቤተሰብህ ጋር ብትሆን አይሻልም ወይ አልኩት። ከዛ አይ ቤተሰብ የለኝም ምንም ሁሉ ነገሬ ሞተዋል። እኔ ብቻ ነኝ። ለቤተሰብ ልጅ አለ ኦኬ። ከዛ በኋላ እሺ ዘመድ አጎት አክስት ምናምን የለህም ያልኩት፣ ምንም ምንም ነገር ምንም ዘር ማንዘር የለም ማለት። መጀመሪያ እንደዚህ ብሎ ዘጋ በቃ። ከዛ ስለ ቤተሰቡ ስለምኑ ምንም እንዳልጠይቀው ማለት ነው። ከዛ በኋላ ወደ ሰባተኛ ስምንተኛ ቀን አካባቢ ላይ ስልኬ ሊዘጋ ነው ምናምን ካርድ ምናምን የለኝም አሁን በጣም አስቸጋሪ ነው ምናምን ነገር ሲል እና ምን ማድረግ ይሻልሀል? ልጄ ደግሞ ናፍቃኛለች፣ መደወል አለብኝ አለ። ታዲያ ምን ማድረግ አለብ? ምን የሆነ ወይ ጓደኞች ምናምንም የለህም ወይ ስለው አይቻንም፣ እዚህ ሰኪ ውርድ ነው ሁሉ ነገር አለ። ከዛ በኋላ አንቺ ከተቻለሽ እስኪ ካርድ ላኪልኝ፣ ምንድ ነው ይሄ ምንድነው? ዛንጊ ዛንጊ የሚባል አፕ አውሪጂን እና በዛ እናወራለን ሁሉ ነገር እዛ ሰኪ ውርድ ነው። በዛ እናወራለን ሲለኝ፣ ዛንጊ ደግሞ ሰርች ሳደርግ ዛንጊ እዚህ አይሰራም፣ ዩኤስ ነው የሚሰራው ብቻ። ከዛ ካርዱን እንዴት ልላክል ታዲያ አልኩት። ኦልሬዲ እኔ ይሄን አለኝ ይሄን አለኝ ሲለኝ ማለት ትክክል እንዳልሆነ አውቅ ያለው ማለት ነው። ያው ዝም ብዬ ለማስረጃ ወይ ሌሎቹም ጋር እንደዚህ እየሄደ እንዲህ የሚያወራ ከሆነ ማስረጃ ለመያዝ ብቻ ነው ዝም ብዬ የማወራው። ከዛ ዛንጊም አልወርዳሪ ምናምን አልኩ። ከዛ በኋላ በቴሌግራም ማውራት ጀመርን። ከዛ ካርድ ገዝተሽ ላኪልኝ አለ። በምን ልላክልህ? አልኩት ከዛ በእንትን አለ፣ ይሄ አፕል ፔይ። አፕል ፔይ ሲል አፕል ፔይ ደግሞ ጉግል ላይ ሰርች ሳደርግ ዩኤኢ ውስጥ አይሰራም ነው የሚለው። እኔ ዩኤኢ ነው የምኖረው፣ እና ዩኤኢ እዚህ እኮ አይሰራም አብ ብላ አይደለም ስለው፣ እሺ በባንክ ምናምን አለ። በባንክ እንዴት አድርጌ አልቻልኩም፣ በባንክ ምን እኔ መውጣት አልችልም ምናምን አልኩት። ከዛ እንደዛ ስለው፣ እሺ ሌላ ሰው የሆነ የሚተባበረኝ ሰው። መጀመሪያ ግን የረሳሁት ምን ነገር ማለት ነው፣ በመሀል ይቅርታ። ግን እኮ ከማን ጋር እያወራው እንደሆነ እንዳውቅ ፎቶ ወይ በቪዲዮ ማውራት ብንችል አንዳንድ ጊዜ ምናምን አልኩት። ከዛ ስለው አይቻልም እኮ እዚህ ለሰኪውሪቲ አግሪመንት ነው የመጣውት አላልኩሽም? በጣም እንትን ነው ይሄ ሰኪውርድ ነው፣ ምንም ነገር ማውራት አልችልም አለ። ኦኬ አልኩት። ከዛ በኋላ በቃ ሁሉን ነገር ዘጋግቶታል ማለት ነው። እሺ ፒክቸር ላክልኝ ምናምን ስለው ፒክቸሩ የላክልኝና ፕሮፋይሎቹ ላይ ያሉት ማለት ነው የተለያዩ ናቸው። ከዛ በኋላ እንትን ደግሞ የሚልከው ፒክቸር ማለት ነው፣ ኑድ ይሄ እንደዚህ ከወገብ በላይ ልብስ የሌለው ማለት ነው። ከዛ እነዚህ ፎቶዎች ለምንድን ነው ልብስ የለበስከውን፣ ያው እኔ ለማስረጃ ስለምፈልገው ዝም ብዬ፣ ግን አንድ ልብስ ለብሰህ ላክልኝ ምናምን ስለው የዩኤስ መታወቂያ ላክልኝ፣ አይዶ ነው የእሱ ይሁን የሌላ ሰው ይሁን አላውቅም። ከዛ እሱን ሲልክ፣ እንዴ መታወቂያ የምን ያደርግልኛል? ኖርማል ፎቶ ልብስ ለብሰክ ላክልኝ አልኩት። ከዛ ከመታወቂያ ውጭ የሚያስተማምን ነገር አለ እንዲ ያለኝ። ከዛ የለም ግን ቢሆንም በቃ ባዶ እንደዚህ ራቁትህን ከምትልክልኝ ለምን ልብስ ለብሰክ ይሆን አንድ ቲሸርት እንኳን ለብሰክ ላክልኝ አልኩት። ከዛ የሆነ ፎቶ ላከልኝ እንደዚያው በቲሸርት ማለት በሆነ በሁዲ ነገር ላከልኝ። ከዛ በኋላ ስለ ፎቶ ስለ ቪዲዮ ምናምን መጠየቅ አቁምኩኝ። ከዛ አፕል ፔዩን በአፕል ፔዩ ያው ኦልሬዲ አይቻልም ስለተባለ ምንድን ነው ያለው ሰው አለኝ አለ። አንቺ ያለሽበት ሀገር ሰው አለኝ አለ። ከዛ በኋላ ኦኬ እንደዛ ከሆነማ እኔ ራሱ እዚሁ ቁጭ ብዬ በስልኬ ትራንስፈር ማድረግ ስለምችል ላክልኝ አካውንታቸውን አልኩት። አካውንታቸውን የአንድ ሰው ላከልኝ። ከዛ በኋላ እንትን የውሸት ታሪክ ነው እያሉ ነው። ግን እንትን ልልልሽ ፎቶን ራሱ ብትፖስት ደስ ይለኛል። እዚህ ቤት ታሪክ ስትናገሩ ኮመንት ማንበብ አጠቃላይ አይቻልም። አንቺ ልሽ የታሪኩ ባለቤት እውነት ሆን ውሸት የምታቸው አንቺና ፈጣሪ ናቸው። ስለሌላው ምንም አያገባሽ። ዝም ብለሽ አክብሬሽ እያዳመጥኩሽ ነው። ስለ ኮመንት እነሱ መብት አላቸው የፈለጉትን መኮመንት አንቺ የፈለግሽውን መናገር መብታለሽ ሁሉም መብቱን ይጠቀምበት ኮመንቱን አቲ ግርሸ ሰጠሽ ጣራጣራ እያይሽ አውሪ እያዳመጡች ግን ያው እንትኑ ቪዲዮቹ ይሄ ምንድነው ፎቶዎቹ ምናምን ልኬልሽ እንት ማረግ ትችላለሽ ክፍት ያደረግነው በነፃነት እንደፈለጉ አይ ለሌላ ሰውም ጥንቃቄ እንዲሆን ወይ ፎቶውን ቢያዩት ብዬ ነው። እሺ ችግር የለውም። ከዛ በኋላ የሰዎቹ የአንድ ሰው ሰጠኝ መጀመሪያ። እሺ ችግር የለው ምልክ ልሃለው አልኩት። ከዛ ትንሽ ከቆየው በኋላ ምነው ቆየሽ ብሎ ቴክስት አደረገልኝ። ከዛ እየሞከርኩ እኮ ነው እምቢ አለኝ አልኩት። ከዛምቢ አለኝ ካልኩት በኋላ አሁንም ትንሽ ቆይቼ ቆይ መዳሜ ልትወጣ ስለሆነ በዛው እግረ መንገዷን ባንክ እንደውም ትጠይቅ በቃ ምናምን ስለው ከዛ ወደ ስድስት አምሳ ሰዓት አካባቢ ነበር እንደዛ ያልኩት። ከዛ ኢቭኒንግ ላይ ማዳም በቃ አልቻለችም፣ አካውንቱ ትክክል አይደለም ብላ እሷም ተመልሳለች ከሱፐር ማርኬት ሶ ሌላ አካውንት ላክልኝ አልኩት። ከዛ ሌላ አካውንት ላክልኝ አስቢ፣ ብዙ ሰው ነው ያለው ማለት ነው እዚህ ራሱ በቃ ከዛ የሌላ ሰው አካውንት አሁንም ላከልኝ በማግስቱ ነው። ያኛውን አካውንት ደግሞ ይሄም አይሰራም ብዬ እንትን አልኩት ስለው፣ በቃ አንቺ ልትረጅኝ እያሾፍሽ ነው ልትረጅኝ አትፈልጊም ማለት ነው አለ። ኧረ አይደለም እውነት እኔ እምቢ ስላለኝ ነው ምናምን ስለው፣ ለምን ከዚህ ሁሉ ዳይሬክት የዩኤስ ማለት የአሜሪካን እንትን ይሄ አካውንት ለምን አትልክልኝም አልኩት። ከዛ በኋላ የዩኤስ አካውንት ከምልክልሽ፣ ይሄ ምንድን ነው ደግሞ ቢትኮይን፣ በቢትኮይን ላኪልኝ አለ። ደግሞ በቢትኮይን ይቀላል፣ በቢትኮይን ላኪልኝ አለ። ከዛ አረኔ እሱ እንደውም ሰፊ ፕሮሰስ እኮ ነው፣ እኔ ስለሌለኝ እንዴት አድርጌ ይችላለሁ ምናምን ስለው፣ መጨረሻ ላይ በቃ እንደነቃሁበት ነቃና፣ ያው አዘኤንድ ብሎክ አደረገኝ ማለት ነው። እና እንትኖቹ ይሄ ፎቶዎቹ፣ ዶክመንቶቹ ምናምን የዩኤስ መታወቂያም ስላለ ያው ፖስት ምናምን አንቺ የምታደርግ ከሆነ እና ሰው እንዲጠነቀቅ ብዬ ነው። አመሰግናለሁ። እሺ፣ እናመሰግናለን። ግን የሰው ፎቶ አልፖስት ምን ከመሬት ተነስቼ ምናልባት አንቺ እና እሱ የሆነ ነገር ውስጥ ገብታችሁ አንቺ እሱን ለመበቀል ምናምን እኔ የማንም መጠቀሚያ መሆነው ለምንድን ነው? እኔ ለተበደለ ሰው ነው እንጂ ድምፅ መሆነው። ጠግቦ ለተጻጻፈ ምናምን ፈልገሽ ነው የተጀናጀንሹ ፈልገሽ ነው የተጻጻፍሹ ብትበይ ራሱ እንኳን እሳ የነበረ እንጂ ምን ነሽ? እኔ እኔ እኮ መዳም ቤት ሰርተው ደሞዛቸውን ለተከለከሉ ያለ ፍላጎታቸው ይቃማ ለማሰራት ህይወታቸውን ለመለወጥ መኖሪያ ፍቃድ ለማሰራት ከፍለው ለኤጀንሲዎች የተበሉ ለማደግ ለመሮጥ ህይወታቸውን ለመለወጥ ለሚለፉ ድምጻቸውን ለታፈነ እንጂ ፈልጋ ተጀናጅና ለተበላች እንኳን እሳይ ተበላች። ብትበይ ራሱ እንኳን እሳይ ነው እንጂ ለምንስ ብዬ ነው የሰው ፎቶ የምለጥፈው? እኔ የህገወጥ ደላላ ፎቶ ነው የምለጥፈው። እኔ ሰውን እንዲያደርግልሃለው ብሎ መኖሪያ ፈቃድ ያሰራለው እንሰራለን እያሉ ብር ለሚበሉ እንጂ ከወንድ ጋር ተጻጽፈው ተጀናድ ነው ገና ለገና አግብቶ አሜሪካ ይወስደኛል ብለው ለሚበሉ እሰይ፣ እንኳን ተበሉ፣ በደንብ ይበሉ። ገና ለገና ይወስደኛል ሳይሆን እኔ ብዙ ወንዶች ከዛ በፊትም እንትን ስለ ሲሉ ስለነበር እኔ ለሌላ ሰው ትምህርት ይሆናል ብዬ ነው ኢንፎርሜሽኖች ውስጥ ሰበስብ የነበረው እንጂ ለወንድ ልጅ አና ብር ምትሰጥ ሴት ካለች እሳይ እንኳን ትበላ። ሴት ለወንድ ብር ከሰጠች ወንድን በብር ለመግዛት እየሞከረች ነው። ስለዚህ ወንድን በብር የምትገዛ ክብረ ቤት ሴት ደግሞ ትበላ። እኔ ፍትህ ላጡ ድምፅ ላጡ እንጂ ጠግበው ከወንድ ጋር ተጻጽፈው ብር ለሚበሉ ሴቶች አይመለከተኝም። ገባሽ። እኔ ድምፅ ለሌለው ነው ድምፅ መሆነው። ሰርቶ ደሞዙ ለተከለከለ ገባሽ። ተጨናጅና ጽፏ ላይ ተበላች። እሳይ እንኳን ትበላ። ብዙዎች ስለሚበሉ እኮ ነው። ብዙዎች ስለሚበሉ በደንብ ይበሉ። ወንድ በብር ለመግዛት ሞክረው ነው። እሳይ ይበሉ። በደንብ ባል በብር ሊገዙ ነው። ይበሉ፣ በደንብ ይበሉ። እናመሰግናለን እህቴ። አመሰግናለሁ። እሺ አሁን ወደ እናንተ ብትሆኑ ምን ታደርጋላችሁ? ፕሮግራም እንሂድ።